ተበ እንዴት ናችሁ? ደህና ናችሁ ብዬ ነበር። አያችሁት አይደለ? ዳኒ አሁን ማለት ነው ሀይሚን አፈቀርኩ ብሎ ይመጣል። ይኸው አዲስ ነገር አለ እነግራቸዋለሁ ብሎ ነው እየሄደው ማለት ነው። ስሜት አለኝ ላንቺ ብሎ ነው እየሄደው እንደዚህ ትከሿን ነክቶ ማለት ነው የሀይሚን። እና ስለዚህ ገና ይሄ ዳኒ ማለት ነው፣ ይሄ ኩርንችት ሰውዬ ገና ከሀይሚና ከብሩኬ ሕይወት በፍጹም ሊወጣ አልቻለም ማለት ነው እና ብሩኬና ሀይሚ ደግሞ ማለት ነው መሀል ላይ ለገባ ሰው ብላችሁ እናንተ መለያየት በፍጹም የለባችሁም። ሀይሚ ራሱ አሁን ገብቷታል፣ የእውነት ለመናገር በኋላ ጸጽቷት ብሩኬን እቅርታ የምጠይቅ ነው የሚመስለኝ ማለት ነው። አሁን እንግዲህ በጣም እንግዲህ ጸጽቷት ነው ትታው እየሄደችው ማለት ነው። ግን እናንተ ሀይሚ ግን አላማረባትም የእውነት ነው። ቱቱ ማሻአላ ብያለሁና አምሮባታል እና ማለት ነው። ሶሲ እንዴት ነው የሚያረግሽ ግን? የእውነት እንዴት ነው የሚያረግሽ? ምክንያቱም ማለት ነው ሀይሚ ያለችው እውነት ነው እኮ ቀናሽ፣ እኮ ምክንያቱም መጥቶ ሀይሚን አቅፎ ሰላም ሲል ማለት ነው ኩርንቺቱ አንቺ ሳቅሽ ሶ ማንም ሰው የሚል ነው። እንኳን ሀይሚ አይደለችም፣ ማንም ሰው ይገባዋል ማለት ነው። ከዛ በኋላ ሀይሚ ደግሞ እሷንም ሰላም በላት አለችው። ምክንያቱም አንቺ በጣም ነው የቀናሹ፣ ወይ ደሞ የሆነ ሳቅሽ ሰላም ስላላት ማለት ነው። ሰላም ሳይል እንዲቆም ነበር የፈለግሽው። ስለዚህ እናንተን ሰላም አላለም፣ እሷን ሰላም ስላለ ተናደርሽ። ስለዚህ ሰላም በላት ነው ያለችው። ግን አንቺን ነገር ነገር ነው እያለሽ ያለው በፍጹም አልቀናም። ባትቀኝ ኖሮማ በፍጹም ጭራሽ አስቂም ጸጥ ነበረ የምትይ እንደ ሎርማን ሰው ኮስተሮቲ ነበረ ባትቀኝ ማለት ነው። ግን አንቺ ቀንተሽ ነው የሳቅሽባት እንደዛ ስትል ማለት ነው። ሲቀጥል ደግሞ ማለት ነው ሁለቱም ጭራሽ ሀይሚና ብሩኬን ሕይወት መበጥበጥ እንጂ የሚፈልጉት ሰላምን አይፈልጉም። ሀይሚና ብሩኬ ሰላም እንዲያገኙ በፍጹም አይፈልጉም። እነዚህ ልጆች ልንገራቸው ማለት ነው። ምክንያቱም እነሱ የሚፈልጉት ሀይሚና ብሩኬ ተለያይቶ ሁሌ መጣላት ሁሌ በተገናኙ ቁጥር። ሲቀጥል ደግሞ ካያችሁት እስኪ ሀይሚና ብሩኬ መጀመሪያው ሁለቱም አንድ ላይ ሲገናኙ በደንብ እንደ በፊቱ ሰላም ይባባላሉ። እነዚህ መሀላቸው ላይ ከገቡ ግን ሰላም ራሱ አይባባሉም። ገባቸው አይደለ? በቃ እነሱ ካሉ ሰላም ጭራሽ አይባባሉም። ያኛው ደግሞ ማለት ነው። ኩርንቺቱ ደግሞ ማለት ነው አስሬ ሀይሚ ሀይሚን እንደዚህ አትርግ፣ ሀይሚን አትገፈትራት። ብሩኬ እኮ አልገፈትራትም ግን። በፍጹም እንዴ ልበላችሁ ኩዌን አለረ ንግስቷ እንኳን ማለት ነው፣ የዓለም ንግስት ወይ ደግሞ የመንግስት ሚስት ናት፣ ወይ ደግሞ ኩዌን ናት። ቁጭ ብላለች ሰው ለሚያንከባከባት ቁጭ ብላ የማትነሳ አለች አይደል? የሚያንከባከባት እሷን እንኳን ማንም ሰው እንደዚህ እንኳን እንዴ እንዳትነኳት እንዴ እንዳትበላሽ ምናምን እንኳን አይልም ማለት ነው እና ይሄ ኩርንችት ደግሞ ማለት በልኮ አድርግ። ቢያንስ ሀይሚን አንክባክባታለሁ ወይም ደግሞ ሀይሚን የሆነ ነገር አደርጋታለሁ ካልክ፣ ወይም ደግሞ ሀይሚን ወዳታለሁ አፈቅራታለሁ ብለህ ልትመጣ ነው አሁን ነገ። ለሀይሚ ስሜት አለኝ አሁን አንተ ማለት ነው። የእውነት ልንገራችሁ መጀመሪያ ቤተሰብ ማለት ነው ለሀይሚ የእውነት ስሜት ቢኖረው ወይም ደግሞ ይሄ ነገር ትክክለኛ ነገር ቢኖር ኖረው፣ ልንገራችሁ ይሄ ኩርንችት ማለት ነው ቲክቶክ ላይ ይፖስት ነበረ። ትናንትና እንግዲህ ማለት ነው ቲክቶክ ላይ ቪዲዮ ሰራ፣ ከዛ ፕራይቬት አደረገ እና ቪዲዮን ማለት ነው ከዛ ጋላሪ ውስጥ ይወርዳል። ከዛ በኋላ ኢንስታግራም ላይ ስልሳ ምናምን ሺ ነው ብቻ እንደዛ ብቻ ነው ያለው ማለት ነው። ብዙ ፎሎ የለም። ከዛ ስታሰስ ላይ አደረገ ማለት ነው። ምክንያቱም ኢንስታግራም ላይ የሚያቁት ሶ ጓደኞቹ ብቻ ናቸው አብሮ አብሮ ድራማ የሚሰሩ ሰዎች ብቻ ናቸው ኢንስታግራም ላይ የሚያቁት መሰለኛ እና ቲክቶክ ላይ ግን አልፖስታትም። ካያችሁ ስለ ሀይሚ ወይም ኤችን ፊደል አድርጎ ዘፍኖ ነበረ ግን ቲክቶክ ላይ አንድ ነጥብ ምናምን ሚሊየን ሰው አለ፣ ግን አልፖስተም። ሶ ይሄ ማለት ምንድነው? ይሄ ሰውዬ ሀይሚና ብሩኬን ለማለየት ሙድ እየያዘ ነው እንጂ ሀይሚንም የእውነት አፍቅሯት አይደለም። ሲቀጥል ደግሞ ሀይሚም ደሞ ቅናት አለባት። እሱም ደግሞ ምንድነው ከብሩኬ ብሩኬ በፍጹም ከሶሲ ጋር አሊህ ነው በቀያለች አለችው ማለት ነው። ሶ ብሩኬ ማለት ነው ሶሲን በቃ አትቀፋትም፣ ሰላምም አትበላት፣ በቃ ራቃት ከዚች ልጅ ማለት ነው። ሀይሚ ይሄን ነው የምትፈልገው። ገባ አይደለ እንጂ አንተን ጠልታ አይደለም። ብሩኬም ደግሞ ሁለቱን ማስማማት አሁን የመጨረሻ አሁን አይታቸዋል። ትላንት ነው ከትላንት ወደ ቢቸት ሀይሚ ይሄው የዛሬ መጨረሻ ነው ብላ መጣች። ሁሉም በየቤቱ ዛሬ መጨረሻ ነው ብሎ ይመጣል ግን ይመጣሉ። ዛሬም ብሩኬ ይሄው የመጨረሻ ነው እና ሀይሚ ነገ እንደሚገናኙ በእርግጠኝነት ነግራቸዋለሁ ማለት ነው። ገና ከዳኒ ገ ይጣላሉ። ሀይሚ ግን እንደሚጸጽታት እርግጠኛ ነኝ። ምክንያቱም ዳኒ እንደዚህ አስቦ የሆነ ሀይሚና ብሩኬን ለማለያት ወይም ደግሞ ሀይሚን አፈቀርኩ ብሎ እንደሚመጣ እሷ አታቅም ነበር እና አሁን በስልክ ነግርሻለሁ። ሶ አንቺን አፈቀርኩ ሊሉ እኮ ነው። ኩርንችት ማለት ነው። አልፎ ምን አለበት ብትቀመጥ እውነትም ትርፋንጀት ብላለች። ሶ ሲ እውነትም ትርፋንጀት። ናንተ ሰው አይደለህም። ምክንያቱም ለበፊቱ ፍቅረኛ ያልሆንክ ለሚስት ያልሆንክ ለሀይሚ መቼም አትሆንም። ገባ አይደለ? ምክንያቱም ማንም ወንድ በዚህ ልክ ማለት ነው። ትከሻኑ ሁላ ብሩኬት ስለያዘ እንደት ነካት። የሆነ በቃ አላደለ። የሆነ በቃ እንደት ልበላችሁ እረ፣ ምንም በምንም አይነት ነገር ምሳሌ ሊያደርግ አልችልም ማለት ነው። በዚህ ልክ ግን እንደዚህ መሆን ጥሩ አይደለም። ሰውን ማለየት፣ ሰውን ማጣለት ግን በዚህ ልክ ጥሩ አይደለም ማለት ነው። እሺ፣ ሰማ፣ ኩርንችት ማለት ነው። ከሀይሚ እና ከብሩ ከህይወት ውጣ ውጣ፣ ሰማ